ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለድምጼ በጣም ይቅርታ ጉፋን ስለያዘኝ ነው። ቤተሰብ ትናንት ቪዲዮ አልሰራውም ነበረ፣ ግን የጨሪቃዎችን ቪዲዮ እያየሁኝ እየተዝናናሁኝ ነበረ። አሞኝ ተኝቼ የእነሱን ቪዲዮ ያለሁኝ። ዛሬ ደግሞ ብሩኬ አሞት ሲመጡ ደግሞ እውነት ለመናገር በጣም ደንግጫለሁ። እግዚአብሔር ጨርሶ ይማርህ። አትመመኝ አይባልም አትፈትነኝ አይባልም ሁሉም ነገር ለበጎ ነውና እግዚአብሔር የሚወደውን ይፈትናል። ሁሉም ነገር የሚሆነው በምክንያት ነው እና እግዚአብሔር ጨርሶ ይማርህ። ጨሪቃዎች ሀይሚም በጣም ነው የደነገጠችው። በዚህ ሰሞን ባደረጉት ነገር ሁሉ የሆነ በቃ እንደ ትንትን እንዳለች ነበር ስትናገር የነበረው እና አንዳንድ ጊዜ እኛ ሰዎች የአሁኗን ይችን ሰከንዷን እንጂ የሆነች ይችን የምናወራትን ሰከንድ እንጂ ከደቂቃዎች በኋላ በማንኛችንም ሕይወት ውስጥ ምን እንደሚያጋጥመን አናቅም እና እግዚአብሔር ከክፉ ሁሉ ይጠብቀን ነው ትልቁ ነገር። አትፈትነኝ አትመመኝ አይባልም እና ሁሉም ለበጎ ነው እና እናንተ ደግሞ ጨሪቃዎች ይ ክፉ አይንካችሁ። ብሩኬ ደግሞ ከሚስት ጎን ስለሆንክ ከሀይምዬ ከቅመምዬ ጎን ስለሆንክ እሷ ደግሞ እየተንከባከበች እንደ ሚስት ወይኔ፣ ስታምር ደግሞ እንዴት እንዳይታች በጣም ቪዲዮን እንክብካቤ ትጠላላችሁ ማለት ነው። እና እሷም ስትታመም እሱም እንደምታዩት ነው፣ እንዴት እንደሚሆን እንዴት እንደሚጨናነቅ፣ እሷም እንደዛው እና በጣም ሲያዋቸው በጣም ነው የሚያሳሱት እና በእነዚህ ሁለት ልጆች ህይወት ውስጥ ገብታችሁ ግን በጣም ክፉ ነገር የምታስቡ ወይም ለመለያየት የሆነ ነገር ለማድረግ የምታስቡ ሰዎች እውነት ልቦና ይስጣችሁ ከማለት ጭሌኔ ሌላ ምንም አልላችሁም። እና ጨሪቃዎች እየ ክፉ አይንካችሁ ነው ማለት የምችለው እና ውድ ቤተሰቦቼ ዛሬ ብዙ ማውራት አልችልም። እንደምታወድ ድምፄ በጣም ይዞኛል እና ጉፋን ይዞኛል እና በዚህ አጋጣሚ ደግሞ መናገር የምፈልገው እህቶቼ አሁን ላይ አየር እየተቀያየረ ስለሆነ አሁን ሙቀቱን ጨርሰን ወደ ቅዝቃዜው እየገባን ስለሆነ አየር እየተቀያየረ ነው፣ እና ከባድ ነው፣ እና ጉፋኑም አለ፣ ብዙ ነገሮች አሉ እና አንዳንድ ቦታ ላይም እንደምታዩት ብዙ ሰው እንትን እያለ ነው እና ራሳቸውን ጠብቁ ማለት እፈልጋለሁኝ እህቶቼ በያላችሁበት ግን ሰላማችሁ ብዝት ይበልልኝ። ለጨሪቃዎች ደግሞ ፍቅሩን ሰላሙን አንድነቱን ደግሞ እንድሰጣቸው በቃ ያ የድሮ ፍቅራቸው አሁን በቃ አንድ ቤት ውስጥ ሲኖሩ እንዴት ደስ እንደሚሉ እንዴት እንደሚያምሩ የእውነት ማለት ነው እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። በውስጥ የጠየቃችሁኝም እህቶች ነበራችሁ እና ያው ትንሽ አሞኝ ስለነበረ ድምፄም ደግሞ እንደዚህ ተቀይሮ ስለነበረ በዚህ ድምፅ ማውራት ትንሽ ከበደኝ እና ግን በጨሪቃዎች ግን መጨከን አልችልም እና ብሩኬን እግዚአብሔር ይማርህ ለማለት ያክል ነው እና ውድ ቤተሰቦቼ ብሩኬ ወንድም እግዚአብሔር ጨርሶ ይማርህ። ጨሪቃዎችም ክፎ አይንካቸው። ሀይሚዬን ውድ ደግሞ ቀብራራሽን ሸበላሽን የኔ ውድ እንክብክብ አድርገሽዋን እኔ እናት እንደ እናት እንደ እህት እንደ ሁሉ ነገር የምትሆንለት። ግን በሕይወታችሁ ደግሞ አንዳንድ ነገር ያጋጥማልና እሱንም ደግሞ በመነጋገር እየፈታችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃ ነው ማለት የምችለውና በያላችሁበት ሰላማችሁ ብዙት ይበልልኝ። መልካም ጊዜ የሆንላችሁ። የጉፋን መድኃኒት ካላችሁ እንግዲህ ንገሩኝ ማለት ነው፣ ኮሜንት ላይ ጻፉ። ሊውድ ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁም ደግሞ እንዳትረሱ ማለት ነው። መልካም ጊዜ ይሆንላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን።